በኢትዮጵያ ምድር የተከሰተው አስደንጋጭ ፍንዳታ አለምን እያሸበረ ነው። መሬት ልትናገር የወደደችው ምስጢር ያለ ይመስል ከ10 ሺህ ዓመታት በኋላ የተኛውን አንበሳ ቀስቅሳ ለቀዋለች። ኃይሊ ጉቢ በታሪክ ታይቶ በማይታወቅ ኃይል ፈንድቷል። ከበርካታ ዓመታት በኋላ የፈነዳው እሳተ ገሞራ ምስራቅ አፍሪካን አናውጧታል። በዘመን ዑደት ውስጥ በጸጥታ የኖረው አስፈሪው ኃይሊ ጉቢ ባልታሰበበት ሁኔታ ድንገት ባልተጠበቀበትም ጊዜ በኃይል ተከስቷል። ከአንቀላፋበት ተነስቶ ህዝብ እያስጨነቀ በጸጥታ ከኖረበት ነቅቶም ሀገራትን ሰላምን እያስጠበበም ይገኛል። ከአፋር ዳናኪል የተነሳው ሞገደኛ ወደ አረብ ምድር ተሻግሮ በረራዎችን አስተጓጉሏል። ከኤርታ አሌ አቅራቢያ የተፈጠረው ፍንዳታ ሰመራ ድረስ ተሰምቷል። ከምድር ጥልቅ የወጣው ጭስ ቀይ ባህርን አቋርጧል። እሁድ ማለዳ ከዚህ ቀደም በጸጥታ እንደተዋጠ የኖረው እናም ሙሉ በሙሉ እንደ ሞተ ይቆጠር የነበረው ሀይሊ ጉቤ የተሰኘው የፈነዳው እሳተ ጎመራ የዘርፉን ተመራማሪዎች ባስደነገጠና መላ አፋርን ባናወጠ ኃይለኛ ድምፅ ተከስቷል። ፍንዳታው እንደ ከዚህ ቀደሞቹ የአካባቢውን ነዋሪ አስደንግጦ ብቻ የሚያበቃ አልሆነም። ይልቁንም ባህር ተሻግሮ ሀገራትን አሸበረ እንጂ። እስከ 14 ኪሎ ሜትር የተወነጨፈው ጭስ ቀይ ባህርን አቋርጦ እስያ እየተጓዘ መረበሽን ፈጥሯል። ህንድ ድረስ አስቸኳይ ማስጠንቀቂያ እንዲሰጥም አድርጓል። ከፍንዳታው አስደንጋጭነት በላይ የወጣው ጭስ መርዛማነት አስጨናቂ ሆኗል። ነዋሪዎች ራሳቸውን እንዲከላከሉም ጥብቅ ጥሪ ተላልፏል። በታሪክ አጋጣሚ አንዴ ብቻ እንደሚፈጠር የተነገረለት ኃይል ጉቢ መንገዶችን አስተጓጉሎ በረራዎች እንዲሰረዙ እያደረገ ነው። ዓለም ሁሉ ከኢትዮጵያ ተነስቶ ሀገራትን እያሸበረ አህጉራትን እያስጨነቀ እየተጓዘ ስላለው የፍንዳታ ጭስ እንዲያወራ አስገድዷል። ይህ ፍንዳታ የጂኦሎጂካል ድንገተኛ ክስተት ብቻ ሳይሆን ጥልቅና ያልተነገሩ ምስጢሮችን የያዘ መንፈሳዊ ምልክት መሆኑም እየተነገረ ይገኛል። ለመሆኑ ይህ ሀይሊ ጉብ እየተባለ የሚጠራው እሳተ ጎመራ ምንድን ነው? ከ10 ሺህ አመታት በኋላ እንዴት ሊፈነዳ ቻለ? እያስከተለ ያለው ጉዳትስ ምንድን ነው? ፍንዳታውን ተከትሎ እየተላለፈው ጥብቅ መልእክትስ ምን ይላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የምድር ቁጣ ምልክት መሆኑ እየተነገረለት ስላለው የመሬት ፍንዳታ ና እለት ዕለት ከፍተኛ ምስቅልቅል እየፈጠረ ስለሚገኘው የእሳተ ጎመራ ጭስ እየተሰሙ ያሉ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ለአመታት ተዳፍኖ የኖረው እሳት ተቀስቅሷል። በዕለተ እሁድ ከሰዓቱ አምስት ሰዓት ተኩል የተሰማው ከባድ ፍንዳታ በተፈጥሯዊ የመሬት መናወጥ ውስጥ ለሚኖረው የአፋር ማህበረሰብ እንኳን እንግዳና አስደንጋጭ ነበር። በኤርታሌ የእሳተ ገሞራ ሰንሰለት ደቡባዊ ክፍል የሚገኘው ፍንዳታው በተከሰተበት ጊዜም የመሬት መንቀጥቀጥ ነው፣ አሊያም ባለፉት ወራት ሲከሰቱ እንደነበሩት አይነት የእሳተ ገሞራ ፍንዳታዎች የሚለው ግራ አጋቢና የክስተቱን ትክክለኛ ምንነት ለመለየት አዳጋች ሆኖ ነበር። ከአፍታ በኋላ ግን ይህ ከባድ ፍንዳታ በጸጥታ ከኖረበት በኃይልና በአመጽ የተነሳው በታሪክ ታይቶ የማይታወቅ ሃይሊ ጉቢ መሆኑ የሳተላይት ምስሎች አሳወቁ። የዳናኪል ዝቅተኛ ቦታ ርቀትና አስቸጋሪነት የክስተቱን ምንነት ግልጽ እንዳይሆን አድርጎት ቢቆይም ነገር ግን ከመሬት 14 ኪሎ ሜትር ርቀት በላይ የሚወነጨፈው ግዙፍ የሙቀት መጠንና በፍጥነት እየሰፋ የሚሄድ የአመድ ጭስን ያሳዩት የሳተላይት ምስሎች ለ10 ሺህ ዓመታት በዝግታ የኖረው እሳተ ጎመራ ፍንዳታ ውጤቶች መሆናቸውን አረጋግጠዋል። ከፍንዳታ በኋላ የታዩ ክስተቶችም የጉዳዩን ግዝፈት የሚያሳዩ ሆነዋል። የመጀመሪያው ፍንዳታ ያስከተለው ከ14 ኪሎ ሜትር በላይ የተወነጨፈው የአመድ ደመና ሲሆን፣ በዚህ የአመድ ደመና ምክንያት ሰልፈር ዳይኦክሳይድ ልቀት መፈጠሩም ተሰምቷል። 330 ሺህ ሜትሪክ ቶን የሚገመት ሰልፈር ዳይኦክሳይድ ወደ አየር መለቀቁም ተረጋግጧል። ይህም ጋዝ ለጤና ጠንቅ የሆነና የመተንፈሻ አካላትን የሚጎዳ መሆኑ መሆኑ በመታወቁ የጥንቃቄ ጥሪ ተላልፏል። ከፍንዳታው በኋላ የወጣው አመድ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ ሌሎች ችግሮችን ሊያስከትል የሚችል ስለሆነም ሕብረተሰቡ አፍና አፍንጫና አይንን ለመሸፈን የሚያስችል እንደ የፊት ማስክና ሌሎች መከላከያዎችን በመልበስ ተገቢውን ጥንቃቄ እንዲያደርጉ ጥሪ ተላልፏል። ይህ ክስተት ቪአይ አራት የእሳተ ገሞራ ፍንዳታ መለኪያ ደረጃ የተሰጠው ሲሆን ይህም ባለፉት ክፍለ ዘመናት በአፍሪካ ከተከሰቱት ትልልቅ ፍንዳታዎች መካከል አንዱና ዋነኛ አድርጎታል። ፍንዳታው የወጣው የአመድ ደመና ቀይ ባህርን ተሻግሮ አገራት ላይ ጭንቅና መረበሽን መፍጠሩም ተሰምቷል። በኢትዮጵያ አፋር ክልል የፈነዳው እሳተ ጎመራ ጭሱ ቀይ ባህርን ተሻግሮ የመንና ኦማንን አቋርጦ የህንድ ከተሞችን ማጥለቅለቁም ተነግሯል። በርካታ በረራዎችም መሰረዛቸው ተሰምቷል። በቀጣይም የሳተላይት ስራዎችን ሊያደናቅፍ እንደሚችል ተፈርቷል። እጅግ በሚያስገርም መልኩ እሳተ ጎመራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን ማስተጓጎሉ ሲነገር ፍንዳታው በተከሰተበት ኢትዮጵያ ግን ምንም አይነት ተጽዕኖ አለመፍጠሩ መሰማት መስራቱ ነገሩን ግራ አጋቢ አድርጎታል። ከኢትዮጵያ አፋር ክልል የፈነዳው እሳተ ጎመራ የወጣው ጭስ ቀይ ባህርን ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘሱ ሲሆን በርካታ በረራዎች መሰረዛቸው እንዲሁም መዘግየታቸውም ተነግሯል። የኢትዮጵያ አየር መንገድ በበኩሉ በጉዳዩ ዙሪያ ምላሽ የሰጠ ሲሆን የእሳተ ጎመራው አመድ እስካሁን ድረስ በስራው መ መስተጓጎል አለመፍጠሩን አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርብ እየተገመገመ እንደሆነም ተገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ሀይሊ ጉቢ ተብሎ የተጠራው እሳተ ገሞራ ፍንዳታ የጀመረው ባለፈው እሁድ ጠዋት ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ መውጣቱ በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውንም እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ የአቪዬሽን ባለስልጣናት አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡም በጥብቅ አዟል። ባለሙያዎቹ እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችው የህንድ ከተማ የዴሊ አየር እጥረት እንደሚያበላሸው ተነግሯል። የእሳተ ገሞራው አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታን ተከትሎ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 ችግር አይኖረውም፣ ሲሉ አክለዋል። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ እንደሆነም ተነግሯል። በስካይሜት ዊዘር መረጃ መሰረትም አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከድህሊ ሰማይ ማክሰኞ ምሽት እንደሚበተን እንደሚጠበቅም ተገልጿል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ እየተስተጓጎለ ሲሆን ኤር ኢንዲያን 11 በረራዎች ሲሰርዝ ኢንዲያጎ፣ አካሳ እና ኤልኤም ጫና እንዳሳረፈባቸው ገልጸዋል። የሞምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱም ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክተር ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም አመድ ሽታን ጨምሮ ማንኛውም አጠራጣሪ ነገር ሲገጥማቸው በፍጥነት ሪፖርት እንዲያደርጉም ማሳሰቢያ ሰጥቷል። አየር መንገዶቹ ችግር በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲዘገዩ ማዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ ሶስት የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብለውም ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅትን ይጠይቃል። መሳሪያዎችን አስቀድመው መሰራትም ይኖርባቸዋል። ይህን መሰሉ የእሳተ ገሞራ ፍንዳታ ለዝግጅት ምንም አይነት እድል አይሰጥም። ስለዚህ የብክለት ደረጃው አይታወቅም ሲሉ የስካይሜት ዊዘር ፕሬ ፕሬዝዳንት ዲፒ ሻርማ ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለም እንደተናገሩት የእሳተ ጎመራው ፍንዳታ ለሺህ ዓመታት ሳይፈነዳ የቆየ መሆኑን ገልጸዋል። ከፍተኛ ድምፅ ቢኖረውም የመሬት መንቀጥቀጥ እንቅስቃሴዎች እንዳስከተለም ተናግረዋል። የሀይሊ ጉቢ እሳተ ጎመራ በኤርታሌ አቅራቢያ የሚገኝ ሲሆን፣ ይህም በንቁ እሳተ ጎመራ የሚታወቅ አካባቢ እንደሆነ ተናግረዋል። የእሳተ ጎመራው አመድ መከሰቱ የተለመደ አይደለም። የአይስላንድ እሳተ ጎመራ በ2010 ሲፈነዳ ዓለም አቀፍ የግዞ መሰናክሎች አስከትሏል ሲሉ የተናገረ የነበረ ሲሆን በወቅቱም የዩናይትድ ኪንግ ደም ና የአውሮፓ አየር ክልል ተዘግቶ ወይም በከፊል ዘግቶ ነበር። ይህም ከሁለተኛ ዓለም ጦርነት ወዲህ እጅግ የከፋ የአየር ጉዞ መስተጓጎል ሆኖ መመዝገቡንም ተናግረዋል። የዘርፉ ተመራማሪዎች ስለ ጉዳዩ በርካታ መረጃዎችን እያደረሱ ሲሆን፣ ከሳይንስ እይታ ባሻገር ነገሩን በመንፈሳዊ መነጽር የተመለከቱት በርካቶች ክስተቱ ከኢትዮጵያ ምድር ለመላው ዓለም የተላለፈ የተመለሱ ጥሪ ነው ሲሉ ሌሎች ደግሞ የተፈጥሮ ቁጣ ምልክት መሆኑን እየገለጹ ይገኛሉ። ውድ የአማርያቱ ቤተሰቦች እናንተስ ስለ ክስተቱ ምን ትላላችሁ? የአምላክን የተመለሱ ጥሪ የያዘ መንፈሳዊ ምልክት ወይንስ የተፈጥሮ ቁጣ አሊያም ሳይንሳዊ ክስተት? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለ ቆያችሁ ከልብና መሰግናለን። ዳግም በሌሎች መሰናዶዎች እስክንገናኝ እያላችሁበት ቸር ቆዩልን።